እዩ በድጋሜ ረብቃን አገታት። በጣም ያሳዝናል። መቲና እዩ በመመካከል ካልፈለግሽ አንቺም እስር ቤት ትበሰብሻለሽ ጠበቃ ቀጥረሽ ቅድሚያ አስፈችኝ አላት። ከዛም እሷም በላም መሰረት ጠበቃ ቀጥራ ቅድሚያ አስፈታችው። አሁን እዩ የመጀመሪያ እቅዱ ረብቃን ማገት ነበረ። አሁን እንግዲህ መቲ ከሀገር ለመውጣት ተዘጋጅታ ባለችበት ሰዓት ምን አጋጠማት? አቤልና እዩ እንግዲህ ሁለታቸው በመደባደባቸው እስር ቤት ከረሙ። ነገር ግን እየሄዱ እየጠየቋቸውም ነበረ። በተለይ ሬች ሙድ ይዛበት ነበር። ግን እዩ መጀመሪያ ጠበቃ ተቀጥሮለት ስለነበረ መጀመሪያ በመውጣት አሁን ረብቃን አግቶ እያሰቃያት ይገኛል። ማሚ ደግሞ መቲን ይቺ ልጃ ጌቼ አፈር ደም ነው ማበላ ሲልም፣ የረብቃ አጎት ማሚ ተው ግርማ ልጆች ናት አለችውና በድንጋጤ ሁላቸውም ድርቅ ብለው ቀሩ። ሰላም፣ ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቀጣይ ፓርት ረብቃ ይዘን መጥተናል። እዩ በድጋሜ ረብቃን ለምን ተሸነፍኩኝ ሁሉም ወንጀል የእዩ ሴራ ስለታወቀበት ለምን በሚለው ምክንያት ረብቃን ቀድሞ ከእስር ቤት በመፈታት እናም አግቶ እያሰቃያት ይገኛል። ማሚና እንግዲህ የረብቃ አጎት ልጃቸው እንዲሁም ደግሞ በሷ ስም የነበረው መቲ መሆኗን ማሚ ነገረችው ምክንያቱም በልጄ በንቡጤ ላይ እያሰቃየቻትንና ይሄን ግፍ የሰራችባትን ሴት አጊቼ ዋጋ መስጠት አለብኝ በማለትም ሴዝት እንደማይምራት ስላወቀች እባክህ ግርማ ተው ልጃችን ናት አለችው። እሱም በድንጋጤ ኩም አለ። ረብቃ ያቀደችው ቅድም መቲ ከዚያ ሀገር እንዳትወጣ ለማድረግ ነበር። ለረብቃ አንድ ስልክ ጮኸላት። እናም ተከታትለው እሬችና ረብቃ ወደ ክላሳቸው ገብተው እያናገሩ ነበረ። ለረብቃ በዛ በስልክ የደረሰ ዛቻ ነበር። እናም እኔ ማን እንደሆንኩኝ አሳይሻለሁ የሚል እዩ ነበረ። ምክንያቱም ቀድሞ ከአቤል በፊት መውጣት እንደሚችል መጀመሪያ ጠበቃ የሚባለውን ሰው አዘጋጅቶም ስለነበረ አሁን ከዛ እንደወጣ የመጀመሪያ እቅዱ ረብቃ ነበረች። ረብቃን እንግዲህ አግቶ በማሰቃየቱ ለሱ ጀብዱነት ተሰማ። ነገር ግን እዩ አብቅቶለታል፣ ሁሉም ነገር ተነቅቶበታል። የመቲ እጣፈንታ ምንድን ነው? በእርግጥ አባቷም እናቷም በህይወት አሉላት። ግን ደግሞ አሁን መቲ እውነት ምን ማድረግ ትችላለች? ከቤተሰቦቿ ጋር ትተዋወቃለች? እዩን ትተዋለች? አይታወቅም። እንግዲህ እረብቃን ሄዳ አቤልን ስትጠይቀው ለምን መጣሽ አላት እንዴት ለምን መጣሽ እንደዛ በጥፊ መትችሽ አልተቀየምሽኝም ሲላትም ለምንድን ነው የምቀየምህ ወንድምህን ማመን ነበረብህ አምነኸዋል በቃ አንቺ አንድም ቀን ተሳስተሽ አታቂም የሚረዳኝ እኮ አንቺ ብቻ ነሽ ማንም የሚረዳኝ የለም ሲላትም በምን ወንድሜ እንደዚህ ያደርጋል የኔ ልጅ ይገለዋል ብዬ አስባለሁ ረብቃ አላት ። በቃ መሆን ያለበት ነገር ሆኗል። ስለዚህ አንተ ብቻ ከዚህ ውጣ፣ በቅርቡ ደግሞ አብረን ትቀላቀለናለህ አለችው። ረብቃ እሱም እሺ በማለት አሁን አትቁሚ ሂጂ አላት። ሬችም ምግብ ይዛ ሄዳ ጠየቀቻቸው። በተለይ እዩን ቀጥል አደረገችው። አንተ ከሓዲ እንዳንተ አይነት ሰው በፍጹም እኔ ጋ አንተ ጋር ልሳደብ አልችልም አለችው። በዚህን ሰዓት መቲ

አለችው ከዛም አታፈቅረኝም እረ እባክሽ ያፈቅረኛል ብለሽ ብለሽ የምትጽናኒ ከሆነ ተሳስተሻል ፍቅርና ህይወት ምን አገናኙ አላት እንዴት እኔ እንድታሰር ትፈልጋለህ እንግዳ ውስጥ ጠብቄ በቅርቡ ከዚህ ጠበቃ ቀጠረሽ ካላስፈታሽኝ እመኝኝ እዚሁ ተባባሪ ናት ብዬ አብር እንትብ እንበሰብሳለን፣ አላት። በጣም ተገረመች። እሺ በቃ ተረጋጋ፣ እሺ እኔ መታሰር አልፈልግም አለችው። እና እኔ እንድታሰርልሽ ትፈልጊያለሽ አላት። በቃ እሺ የሆነ ነገር አደርጋለሁ አለች። እንግዲህ ምን ማድረግ እንዳለባት ጣበቃ እናግራ እሱን ማስፈታት ነበረባት። እናም እዮን ካስፈታች በኋላ እሷ ላጠለተል ፕሮሰስ መጨረሷን መጀመሯን ና እንዲሁም ደግሞ ሁሉንም ነገር አዚቲን ጠርታ ነገረቻት። አዚቲ አሁን ጀግና የመቲን ወረቀት ሰርቃ መጣች። አሁን ወደ ሀገር መሳፈር የምችለው ወረቀቱ እጄ ላይ ስላለ ነው። አሁን በቃ ከዚህ መፍንጥነት መውጣት አለብሽ። መቲ ወስኒ ወስኒ እያለች ራሷ ላይ መጮህ ጀመረች። እናም በዛን ሰዓት በምጮህበት አጋጣሚ ወረቀቱን ከፍታ ስታየው የለም። አዙ አታረጊውም፣ አዙ አታረጊውም፣ አታረጊውም እያለች መጮህ ጀመረች። ወረቀቱን እንግዲህ አዙ አምጥታ የሚጠቅመሽ ከሆነም ብላ ለሪችና ለረብቃ ሰጠቻቸው። አዙ ጀግናንሽ እናትሽን የሆነ ነገር እንዳታረግብሽ ደው ላይ ትናት እንዳትል አለች። አይ ነግሬያታለሁ ለእናቴ አለቻት ረብቃ። አሁን በአዙ ተደሰተች። ከዛም መጨረሻ ላይ እንግዲህ አዙ ምግብ ልብላ እንደ በፊት እኮ ቀንሻለሁ፣ አለች ሁሉም ስለሚጮወብሽ ነው ሂጅቤ፣ አለቻት። ግን ምን እንዳለቻት ሳንሰማ ስትል በኋላ ላይ ታገር እንደምትወጣ እሬችን እንዲሁም ደግሞ ረብቃን ባንዳርጋ ነገረቻቸው። እኔ ምን ማድረግ እንዳለብኝ ጨርሻለሁ አለችች ፕሮሰሱን። አይ ገና ነው ብላኛለች አለች። እሺ በማለትም ታነጋገሩ። አሁን ሌላው አስደንጋጩ ዜና ምንድን ነው እንግዲህ፣ ማሚቲ የረብቃ ጎት በሚፎክር ጊዜ ተው ግርማ ልጃችን ናት አለች። እውነታውን ሲያቅ ደንግጦ ቀረ። እናም አሁን ላይ የመቲ ወረቀት ፎቶ ተነስቶ ለሚያውቅ ሰው ሲላክ የእሷ ፎርጅት እንደሆነ እውነተኛ ወረቀት እንዳልሆነም ተነገራቸው። ሁለቱም በደስታ አጨበጨቡ። ማሚ አሁን መቲ እንድትጎዳ አልፈለገችም። አጎትየው ዋጋዋን እሰጣታለሁ እያለ በሚልበት ሰዓት ተው ብላም ጮኸችበት። እሱም በድንጋጤ ታማለች፣ ፓራ ላይዝ ናት፣ ማውራት አትችልም የተባለችዋ ሴት ልጃችናት ብላ ስትጠራው የመጨረሻ ደነገጠ። ረብቃ አሁን ምን ማድረግ እንዳለባት አታውቅም። ግን ደግሞ ጀግና የሆነች ጓደኛ እሬቻለቻት በትልቁም በትንሹም ከጎኗ ሆና ሁሉን ነገር እንድትጋፈጥ የምታደርጋት እሬች። አሁን በቃ በእያንዳንዱ እንቅስቃሴዋ እንደምትጋፈጠው ቃል ገብታላታለች። ግን ደግሞ አሁን ባልጠበቁትና ባላሰቡት ሰዓት እዩ ሰርቤን ነው ሲባል እንደ ሰይጣን መጥቶ ረብቃን ከሳሎን አግቶ ወሰዳት አፍኖ። አሁን ተደናግጠው የተቀመጡት የረብቃ አጎትና እንዲሁም ደግሞ ማሚቴ ምን አማራጭ አላት? ልጄን የሆነ ነገር እንዳታደርግብኝ፣ እዋክ ልጃችን ናት። ይቺን ረብቃ ላይ ግፍ የሰራችው መቲ የምትባለዋ ራኪብ ልጃችን ናት አለችው። በጣም ተገረመ። እንግዲህ ረብቃ እናቴ ይኑራልኝ ምን ነው ይህን ብሶቴን እዚህ ጭንቀት ውስጥ አለም ውስጥ ያለውትን ብታስረሳይ፣ ጸጉሬን እየደባበሰች እያለች እንግዲህ ለማሚ ነገረቻት። ማሚም ማውራትን ማትችል መስላ እሷን ፀጉሯን መደባበስ ጀመረች። ማሚ ትዳብስኛለሽ፣ ይህን አለም መርሳ ትፈልጋለሁ፣ ከዚህ ስቃይ መውጣት እፈልጋለሁ እያለች ረብቃ አለቀሰች። ማሚቲም ረብቃን እየደባበሰቻት እንግዲህ እንቅልፍ ወሰዳት። አዙ መታ ምርጣ ምርጣ ተኝታለች አለች ማሚ። ማሚ እንዴ አልተመቻትም እኮ አለች። ከዛም ረብቃን ከቀሰቀሰች በኋላ እረች ትፈልግሻለ አለቻት። እሬች ምን ነሽ ነው ብላ ረብቃ ስትሄድም አይ አረ እኔ አልፈለኩሽም እንደ አዙ እኮ ፈልጋሻለ ብላኝ ነው የመጣሁት። አዎ ግን እኔ ነኝ የፈለኩሽ ረብቅ ምርቻ አይደለችም አለቻት። ምን ነው? ለምን እዩልሽ? አሁን መቲ ታልመጣሽ እያለ እየጨቀጨቀች ነው። ምን ልበላት እናንተን ታላማክር። ምን አልሻት? ምንም አላልኳትም። እናንተን ታላማክር ብዬ ዘጋውባት። አሁን መሄድ አለብሽ። የምትልሽን ሰምተሽ መምጣት አለብሽ ግን ደግሞ ራስሽን ጠብቂ አለቻት። እሺ በማለት ወደዛ ቤት ሄደች። ወረቀቱን ይዛ መጣች። ቻናሉን ሰብስክራይብ እያረጋችሁ